በአብ በወልድ በመንፈስ ቅዱስ ስም አምነን በስም በአካል በግብር ሶስት ብንል በባህሪ በሕልውና በመለኮት አንድ አምላክ ብለን አምነን ጥቅምት በባተ በ12 ቀን ንዑድ ክቡር በሚሆን በቅዱስ ሚካኤል በዓል ዕለት በእግዚአብሔር ቸርነት ክብሩንና ገናናነቱን እያሰብን የቅዱስ ሚካኤልን ድርሳን እንናገራለን። የቅዱስ ሚካኤል ጸሎቱና በረከቱ ልመናውና አማላጅነቱ ለእኛ ይደረግልን እስከ ዘለዓለሙ አሜን። በዚህ ዓለም በሕይወተ ስጋ ሳለች ዋስጠበቃ ያላዘጋጀች ሰውነት ነፍስ በሞተች ጊዜ በሰማይ የሚዋሳት አታገኝም። በማስረጃ ብዙ እዳ ያለበት አንድ ሰው ነበረ። ባለ ገንዘቦቹ ፈልገው በአደባባይ ባገኙት ጊዜ የሚከፍለው ከማጣቱም በላይ የሚዋሰውን አጣ። እነሱም ይዘው አስረውም ሲደበድቡት ቢጮህ ቢጣራ የሚደርስለት ጠፋ። ፈጽሞ የሚዋሰውን ታጣ። እንዲህ እኛም እንግዲህ እኛም በፍርድ ቀን ከእግዚአብሔር አፍ ፊት በቀረም ጊዜ የዚህ አይነቱ ድል እንዳይገጥመን በሕይወት ባለንበት ጊዜ ዋስጠበቃ በቃ ካላዘጋጀን በሰማይ የሚዋሰን አናገኝም። መላእክትን፣ ጻድቃን ሰማይታትን በዚህ ዓለም ካላከበርናቸውና ሰውነታችንን ነፍሳችንን ለእነሱ አደራ ካላስጠበቅናቸው በፍርድ አደባባይ የሚዋሰን ወይም ቤዛ ሆኖ የሚያልፍልን የለም። በልዑል እግዚአብሔር ፊት ነፍሳችንን ለማዳን ችሎታ ያለው የለምና ወንድም ወንድሙን ጋሻ መክቶ ጦር ሰብቆ አለሁልህ ሊል አይችልም። ልጆችም አባት እናታቸውን አያድኑም። ወላጆችም እኛ ስለ እናንተ እንሞታለን በማለት በልጆቻቸው በወንድሞቻቸው ፍርድ አይገቡም። እናትም ሴት ልጇን ማዳን አይቻላትም። ጻድቁ ዋጋውን የሚያገኝበት፣ ሀጥኡ ፍርዱን የሚቀበልበት ያች ታላቅ የእግዚአብሔር የፍርድ ቀን በደረሰች ጊዜ የስጋና የነፍስ ደም ግባታችንን የሚያጎሳቁል ገሃነመ እሳት እንዳንበሳ የሚወጥ የኮነኔ ቦታ በዚያ ይጠብቀናልና በዚህ ዓለም ቸርነትን ካላደረግን ንስሓ ካልገባን ማይ በሰማይ ይቅርታን አናገኝም። እናንተ ነገስታት፣ መኳንንት፣ ባለጸጎችና በዚህ ዓለም ብይል የከበራችሁ በድሆች ላይ ፍርድን የምታጓድሉ፣ የምታጣመሙ ወዮላችሁ፣ ወዮታ አለባችሁ። የመጽሐፍትን ቃል እየሰማችሁ አገልጋዮች ካህናትን የምታቃልሏቸው፣ የምትንቋቸው ሁሉ ከሹመታችሁ እሽራችኋለሁ ከማይረጋችሁም አዋርዳችኋለሁ ከወንበራችሁም ላይ እገለብጣችኋለሁ። በእኔ ዘንድ ብዙ መቅሰፍትና የገሃነመ እሳት የኩነኔ ፍርድ ተዘጋጅቶ ይጠብቃችኋል። እናንተ የሰው ገንዘብ የምትቀሙ፣ ነፍስ የምታጠፉ፣ ሰውን የምትበድሉ፣ በመንገድ አሸምቃችሁ ማጅራት የምትመቱ ወዮላችሁ፣ ወዮታ አለባችሁ። በዚህ ክፉ ተግባራችሁ ከገቡበት የማይወጡ ጉድጓድ ተጥላችሁ ከዚያ በሚያሰቃያችሁ የእሳት መርዝ ተዘጋጅቶላችኋልና። እናንተ ባል ባልንጀሮቻችሁን የምታሙ ከጎልማሳ ሚስት የምትሄዱ ወዮላችሁ፣ ወዮት አለባችሁ። ከእሳት ጉድጓድ ትጣላላችሁና። እናንተ ጣዖታትን የምታመልኩ ጠንቋይን የምትጠይቁ ወዮላችሁ፣ ወዮት አለባችሁ። የትውልድ ዘራችሁ ይደመሰሳል፣ ስማችሁም ይጠፋል፣ ተስፋችሁ ይመነምናል። እሳት እንደገለባ ሰም በእሳት ጉድጓድ ውስጥ ተጥላችሁ ትቀልጣላችሁና። እናንት ዳኞች በፍርድ ጊዜ የሰው ፊት አይታችሁ ፍርድ የምታጎሉ ቀሳውስትን፣ ዲያቆናትን የምትሳደቡ ነዳያንን የምታንኳስሱ ወዮላችሁ፣ ወዮት አለባችሁ። እሳቱ የማይጠፋ ትሉ የማይንቀላፋ ከዚያ እሳተ ገሃነም ተዘጋጅቶላችኋልና። እናንት ትዕቢተኞች ትምክህተኞች ወዮላችሁ፣ ወዮት አለባችሁ። እድሜያችሁ ያጥራልና በእሳት ውስጥ ተጥላችሁ በግራጋንን ትጠቀጠቃላችሁ እንደ ስምም ትቀልጣላችሁ። እናንት መምህራኖችን የምጠሉ ከሀገር አስወጥታችሁ የምታሳድዷቸው ትሑታንን የዋህን ነዳያንን የምታዋርዷቸው የምታጎሳቁላቸው ወዮላችሁ ወዮታ አለባችሁ። በእኔ ዘንድ እናንተም እንዲሁ ትዋረዳላችሁ ትናቃላችሁና ድንግልናችሁን ያለ ጊዜው የምታሳድ የምታስደፍሩ እናንት ወጣት ሴቶች ወዮላችሁ ወዮታ አለባችሁ የሚያቃጥል የእሳት ነበልባል ይጠብቃችኋልና የሰውን ልጆች ስታስቱ ዘንድ የራስ ጸጉሯችሁን የምትታቱ የምትጎነጉኑ ሴቶች ወዮላችሁ ወዮታ አለባችሁ። በሚቃጠል እሳት ውስጥ ትጣላላችሁና የባህሪ ልጄን ክርስቶስን የምትክዱ ትእዛዙን የማጠብቁ ወዮላችሁ ወዮታ አለባችሁ። በዚያች በመጨረሻዋ የፍርድ ቀን በሀጣን መዝገብ ተመዝግባችሁ የእሳት ጎርፍ ወስዶ ከእሳት ባህር ይጨምራችኋልና ከዚያም እስከ ዘላለም ተዘግቶባችሁ ትኖራላችሁ። እናንተ ሰንበትን የምትሽሩ ትእዛዜን የማታከብሩ ወዮላችሁ ወዮት አለባችሁ። የሚቆራርጥ ሰይፍ ይታዘዝባችኋል። የጥፋት ፍርድ ይፈረድባችኋል። ራበ፣ ቸነፈር ይታዘዝባችኋል። እርስ በራሳችሁ ትተላለቃላችሁ፣ ወደ እሳትም ትጣላላችሁ። ዳግመኛም እግዚአብሔር በእኔ ኃይል እንጂ ቀን በፀሐይ ብርሃን የምትሄዱ ይመስላችኋል። እናንተስ ኃይል የላችሁም አለ በሌሊት ሄዳችሁ ትደበቃላችሁ። ነገር ግን ዓይን የማያችሁ ጆሮዬም የማይሰማችሁ ይመስሏችኋል። እኔ ስዬ እሰማችኋለሁ እያየሁም እዘባበትባችኋለሁ። ከእጄ ወጥታችሁ የምትሸሸጉበት ዋሻ የምታመልጡበት መንገድ የላችሁምና በዱር በገደል ለመደበቅ ብትሞክሩ ተራራውም ገደሉም እንጨቱም ሳሩም ስለሚሸሻችሁ ፈጽሞ መደበቂያ አታገኙም። ክብርን ድህነትም የምሰጥ እኔ ነኝ። የምሾም የምሽር እኔ ነኝ። የምገድል የማድን የምቀስፍ ይቅር የሚል እኔ ነኝ ከእጅ የሚያመልጥ ከቶ የለምና ራሳቸውን ዝቅ በማድረግ ፈቃዴን የሚፈጽሙ ሁሉ በሰላም በፍቅር አንድነት በመንግሥተ ሰማያት ለዘላለሙ ከኔ ጋር ይኖራሉ ይላል እግዚአብሔር። ዳግመኛም እናንተ የቤተ ክርስቲያን ልጆች የምትሆኑ ወንድሞቼ ሆይ ስሙ፣ በኅዳር ቀንና በሰኔ 12 ቀን እንዲሁ የአርባይቱ እንስሳና ኪሩቤል የ24ቱ ካህና ካህናተ ሰማይ ሱራፌል በዓል በሚከበርበት ቀን ስለ እነዚህ ስለ አራቱ በዓላቶች መላእክት ሁሉ የመላእክት ማለቆች አጋእዝትም፣ ስልጣናትም፣ መናብርትም ስፍር ቁጥር የሌላቸው የሰማይ ሰራዊት በሙሉ የመላእክት አለቃ የቅዱስ ሚካኤልና እንዲሁም የአርባዕቱ እንስሳ ኪሩቤልን የሃያ አራቱ እንስሳት ካህናተ ሰማይን፣ ሱራፌልን ክብራቸውንና ገናናነታቸውን ይመለከቱ ዘንድ ይሰበሰባሉ። በዚያችም ቀን እግዚአብሔር በሰው እጅ ያልተፈተለና ያልተሰራ የብርሃን ልብስ መጎናጸፊያን ያለብሳቸዋል። የእግዚአብሔር አብ የሳት መጋረጃ በተገለጠበት ወቅት ህብሩ አራያው ይህን ይመስላል ተብሎ የማይመረምር የህይወት አክሊል በራሳቸው ላይ ያቀዳጃቸዋል። አዲስ ስርዓትን ያሳያቸዋል፣ ያስተምራቸዋል። ሌሎች መላእክት ያላዩትን በሳት መጋረጃ ውስጥ ያለ ስውር ምስጢር ይገልጥላቸዋል። ኃይኖቻቸው ከፀሐይ ከጨረቃ ሰባት እጅ ያበራሉ። የፊታቸው ጸዳል እንደ አጥቢያ ኮከብ ያበራል። ተድራስ ደስታቸውና ሰማያዊ ክብራቸው ባለሟልነታቸው ለዘላለም የማያልፍ የማይጠፋ የማይጎርል የማይሻር ነው። መላይክትም ሁሉ ይህን ባዩ ጊዜ በእውነት እንዲህ ሊቃነ መላይክት ክቡራን ብሩካን ናቸው። በመዓልትም በሌሊትም ስቡህ አንተ ወልዑል አንተ እያሉ እግዚአብሔርን የሚያመሰግኑ የእግዚአብሔር የምክሩ አበጋዞች መንፈሳውያን እናንተ ናቸው እያሉ ያደንቃሉ። ሚካኤል እና ገብርኤል እንዲሁም አርባይቱ እንስሳ እና ኪሩቤል ሀያ አራቱ ካህናተ ሰማይ ሱራፌል፣ ከድንግል ማርያም በስተቀር በክብር የሚተካከላቸው የለም። ዳግመኛም እግዚአብሔር ሚካኤልና ገብርኤል እንዲሁም ሀያ አራቱን ካህናተ ሰማይ ሱራፌልን፣ ዋርባይቱ እንስሳት ኪሩቤልን በፍጹም ክብር አክብሯቸው መታሰቢያቸውን ያደረገ በጸሎታቸው የተማመነ በእኔ ዘንድ ዋጋውን አያጣም በስጋውን ቢሞት በነፍሱ ያው ሆኖ ለዘላለም ይኖራል። ኃይል ጽንእ እሆነዋለሁ ቸርነቴም የባህሬ ህይወቴ በእሱ ላይ አሳድራለሁ ብሎ ተናገረ። እግዚአብሔር አብም መላእክቶቹን ሁሉ እንዲህ ስላዘዛቸው ከፈተና፣ ከመከራችሁ፣ ከጭንቅ፣ ከለየለት ጠላት እጅ ሁሉ በእውነት ጠብቋቸው። ክፉ ነገር፣ እርኩሳን መናፍስትና እኩያን አጋንንት ወደ እነሱ እንዳይቀርቡ፣ ረሀብ፣ ቸነፈር ወደ ቤታቸው እንዳይገባ በእውነት ተከላከሉላቸው። ከቀማኛና ከተንኮለኛ፣ በመንገድ ከሚያሸምቅ ማጅራት መቺ፣ ከልዩ ልዩ የጠላት ጥቃት ይድኑ ዘንድ በቅርብም በሩቅም ያሉ ጠላቶቻቸው ፈጽመው ይደመሰሱ ዘንድ ከገሃነመ እሳት ያመልጡ ዘንድ በእውነት እርዷቸው። ይህም መጽሐፍ የሕይወታቸው መገኛ የነፍሳቸው መዳኛ መሆኑን ያውቁ ዘንድ በእውነት አስረዷቸው በማለት አስገነዘባቸው፣ አስታወቃቸው። እግዚአብሔር አብ ይህን ትእዛዝ በሰጣቸው ጊዜ ሁሉም ተነስተው በዙፋኑ ፊት እየሰገዱ አሸናፊ እግዚአብሔር ሆይ ምስጋና በሰማይ በምድር የመላ ነው በጽርሃ አርያም የምትኖር በታች በደቂቀ አዳም የምትመሰገን በኪሩቤ ላይ ዙፋን ዘርግተህ በአንድነት በሦስትነት ጸንተህ የምትኖር በአንድ ቃል ቅዱስ ቅዱስ ቅዱስ እያልን እናመሰግንሃለን አሉ። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሰማይና ምድርን ለፈጠረ እግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ ለሚኖር ብርሃናትን ለፈጠረ ታላላቅ ታምራትን ላደረገ በእግዚአብሔር በእውነት ምስጋናን እናስተላልፋለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ሥልጣን ላለው ፀሐይን ጨረቃን ከዋክትንም የለፈጠረ ለእግዚአብሔር በእውነት ምስጋናን እንልካለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር መብት የባህሪ በሚሆን በተሰወሩ መላእክት የተሰወረ መንግስቱ የማይሻር ለእግዚአብሔር በእውነት ምስጋና እናቅርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ኃይል ያለው ድካም የማይሰማው ክቡር ሕጸጽ የሌለበት ምሉ ለሚሆን ለእግዚአብሔር በእውነት ምስጋና እናቀርባለን። ቅድመ ዓለም የነበረ ዓለምን አሳልፎ የሚኖር ግሩም እምግሩማን ልዑል እምልዑላን እየተባለ የሚመሰገን የፍጥረት ሁሉ ፈጣሪና ገዥ የሚሆን በልዑላን ላይ አድሮ የሚኖር ጌትነቱ የማይመረመር ለሱ ለብቻው ለእግዚአብሔር አብ በእውነት ምስጋናን እናቀርባለን። ቅድመ ዓለም የነበርክ ዓለምን አሳልፈህ የምትኖር አምላካችን እግዚአብሔር ሆይ ምስጋናን እናቀርብልሃለን። ፍጻሜ ለሌለው መንግሥትህን ምስጋና ይገባል፣ በእውነት ያለ ሐሰት። ቅድመ ዓለም የነበርክ ዓለምን አሳልፈህ የምትኖር ጌታችን አምላካችን ወጌታችን ኢየሱስ ክርስቶስ ሆይ ክብርና ምስጋና ለአንተ ይገባል ለዘላለሙ አሜን። ዳግመኛም እግዚአብሔር በሕያዋን በሐዋርያው በጳውሎስ ቃል ለሕዝቦች ሁሉ እንዲህ አለ። በወንጌል ቃልና በድርሳን በሌሎች መጽሐፍት አማካኝነት የነገርኳችሁንም ሰምታችሁ አላመናችሁም። እንግዲህ እናንት ርጉማን ከኔ ወግዱ፣ እስከ ዘላለሙ ድረስ መውጫ ወደሌለበት ጭንቅ መረክ መከራ ወዳለበት ሂዱ። እናንት ብሩካን የዋሃን ትሑታን የአባቴ ወገኖች ፈቃዱን የፈጸማችሁ ሁሉ የማያልፍ የማያልቅ መንግሥትን ክብርን፣ ባለሟልነትን እሰጣችሁ ዘንድ ወደ እኔኑ ከእኔም ጋር በታላቅ ደስታ ትኖራላችሁ ካፌ የወጣው ቃል አይታበልምና፣ ዓለም ከመፈጠሩ በፊት ከዚህ ዓለም እስከ ዓለም ፍጻሜ ድረስ በአንደበት የተነገረው ቃል አይለወጥም፣ አይታጠፍምና ይላቸዋል። አሁንም እነሆ ሚካኤልና ገብርኤል ሀያ አራቱ ካህናተ ሰማይ ኪሩቤልን፣ ሀያ አራቱ ካህናተ ሰማይ ሱራፌልን፣ አርባዕቱ እንስሳ ኪሩቤልን፣ ጻድቃን ሰማይታትን ቅዱሳን የሚሆኑ መላእክትን በድንግልና የጸኑ ቅዱሳን አነስትን መነኮሳት በጠቅላላው ከአዳም ጀምሮ እስከ ዛሬ ድረስ አሸናፊ የሚሆን እግዚአብሔርን በቅን ያገለገሉትን ሁሉ ይልቁንም መድኃኒታችንን ህይወታችንን የወለደችንን የወለደችልንን ንዑድ ክብርት የምትሆን ድንግል ማርያምን በሰማይ ክብርን ታገኙና ህይወትን ትወርሱ ዘንድ አክብሯት። በተለይም የመላይክት አለቃ የሚሆን የቅዱስ ሚካኤል ጸሎቱና በረከቱ ጠላትን ድል የምንነሳበት የማሸነፍ ዘውድ ያቀዳጀን አይነ ንስር ያላትን የጻድቃንን ነፍሳት ወደሚያድሩባት የማህበራ ነፂዮን ምስሐ ጽድቅ ወደተዘጋጀባት ያግባን እኛም ይህን መጽሐፍ ያጻፈ፣ የጻፈ፣ ያነበበ፣ የተረጎመ በዝነ ልቡና በዝነ ሕሊና በጥቡ ልቡና በዚህ መጽሐፍ እጅግ ተማምኖ የዚህን መጽሐፍ ምስጢር ተመራምሮ ያወቀና ንጽህናን በተጎናጸፈ ስለ ቅዱስ ሚካኤል ፍቅር በጋለ ስሜት ይህን የምስጋና መጽሐፍ ለመጻፍ ከልብ የተጋውን የያዕቆብ በረከት በኤፍሬምና በምናሴ ላይ እንዳደረ እንዲሁ የፈጣሪው በረከት የመላይኩም ረዴት ሳይለውየው እስከ ዘላለሙ አድሮበት ይኑር አሜን። በእሱ አማላጅነት ለሚተማመኑ ምሕረትን የሚለምን የእሳት ነጸብራቅ ከአንደበቱ የሚፈልቅ ተፈጥሮ ከነበል ባለ ሰዓት የሚሆን በኢየሱስ ክርስቶስ ዙፋን ፊት ዙፋን ቀኝ የሚቆምና የእግዚአብሔር ቃል ኪዳኑ መልእክተኛ የሆነ ልዑልና ክቡር የሚሆን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። እኛንም ከሰይጣንና የአጣንን ነፍስ ከሚቃረኑ አጋንንት በሕማምና በደዌ ሁሉ ከሚፈታተኑ የነሱ መኖሪያ በሚሆን በጋህነ መሳት በስልጣናቸው ስር ያሉትን ከሚያሰቃዩ ከቀናች ከጸናች ሃይማኖት ሕግ ካፈነገጡ አላውያን ከሃዲዎች ያድነን። በሳታውያን ጓደኞቹ ጉባኤ ለተሰበሰብን የጥምቀት ልጆች ለእኛም የአማላጅነቱን ምልክት ይላክልን። የኃጢአት መልእክተኞች የሆኑ የዲያብሎስን ሰራዊት ይደምስስልን። ይልቁንም ወዳጁ የሚሆን እገሌን ጊዜ በማይለውጠው ዘመን በማይሽረው በስላሴ በትረ ስልጣን ይጠብቀው፣ ለዘለዓለሙ አሜን። በአንዲት ሀገር ውስጥ በቅዱስ ሚካኤል ቤተ ክርስቲያን አቅራቢያ አንድ ችግረኛ ሰው ነበረ እንደነበረ ተነገረ። እሱም ዘወትር ጠዋትና ማታ ወደ ቅዱስ ሚካኤል ቤተ ክርስቲያን ማልዶ እየሄደ በስዕሉ ፊት በመቆም በቁርጥ ሀሳብና በቀናች ሃይማኖት እንባውን በማፍሰስ የመላይክት አለቃ ቅዱስ ሚካኤል ሆይ የምመገበው ምግብ የምለብሰው ልብስ ይሰጠኝ ዘንድ ወደ ፈጣሪ ወደ እግዚአብሔር መልእክት አመልክትልኝ፣ አሳስብልኝ በማለት እየለመነና እየማለደ ለብዙ ጊዜ ኖረ። ከእለታት በአንድ ቀን ቅዱስ ሚካኤል ወደ እሱ መጥቶ እንዲህ አለው፣ አንተ ሰነፍ፣ ሰውነትህ መስራት ከሚችለው ስራ አንዳች አልሰራህም። ነገር ግን በስራ ፈትነት ተቀምጠህ ምን ትቅበዘበዛለህ? ለመስራትም ክንድህን አላነሳህምና እርሻ አርሰህ ምድር በምትሰጠው ጥቅም አልተጠቀምክምና አታክልት አልተከልክም፣ ዘር አልዘራህም። ይህን ማድረግ ስንኳ ባይቻልህ ንግድ አልትነግድም የስራ ፍሬህን አበዛልህና አባርክልህ ዘንድ አለው። እንግዲህ ረዳት እሆንህ ዘንድ በማናቸውም የስራ መስክ ያልተሰማራህና እድልህንም ያልሞከርክ ስለሆነ ከሰው ሁሉ በታች ሆነህ ተዋረድክ። በስንፍናህ በታናሽነትህ ከልጆችና ከሚስትህም ጋር በችግር አለንጋ ስትገረፉ ትገኛላችሁ። አሁንም ወደ ቤተ ክርስቲያን ሂድና ትነግድበት ዘንድ ከቤተ ክርስቲያኑ ገቢ ገንዘብ እንዲሰጥህ ለኤጲስቆጶሱ ንገረው። እኔም በትርፉ ቤተሰቦችን ታስተዳድርበት ዘንድ እንዲባርክልህ ከወጣበትም በሰላም መልሶ ከወጣህበትም በሰላም መልሶ ከቤትህ እንዲያገባህ እግዚአብሔርን እንለምነዋለሁ አለው። ይህንንም ነገር በሰማ ጊዜ በፍጹም ደስታ እግዚአብሔርን አመሰገነው፣ ቅዱስ ሚካኤልንም አከበረው። ከዚያም ፈጥኖ ወደ ቤተ ክርስቲያን ሄደና ከቤተ ክርስቲያኑ ገንዘብ ይሰጠው ዘንድ የኤጲስቆጶስን ጠየቀው። የኤጲስቆጶስም እሺ፣ በጎ ነገር ግን የሚዋስሰው ሰው አምጣ ቢለው ሰውየውም የመላእክት አለቃ ከሚሆን ከቅዱስ ሚካኤል በስተቀር የሚዋሰኝ አላገኝም ብሎ መለሰለት። በዚያን ጊዜ ኤጲስቆጶሱ እስከ አንድ ዓመት ድረስ ከወለድ ነፃ አድርጎ፣ በትርፉ ግን ችግሩን እንዲያቃልልበት፣ ቤተሰቦቹንም እንዲረዳበት የጠየቀውንም ገንዘብ ሰጠው። ያን ጊዜ ወርቁን ከኤጲስቆጶሱ ተቀብሎ ወደ ሩቅ አገር ሄደና በዚያ ወርቅ አንድ ዓመት ሲነግድ ከቆየ በኋላ የቀጠሮ ጊዜ እንደደረሰ አውቆ ያለሁት ሩቅ አገር ስለሆነ በቀጠሮ የቀን ልደርስ አልችልም። ስለዚህ ምን ማድረግ ይሻለኛል እያለ ያወጣ የወርድ ጀመር። ከብዙ ሀሳብ በኋላ የብረት ሳጥን ካዝና ሰርቶ ያን ወርቅ ከሳጥኑ ውስጥ ከተተና ይህ ወርቅ በእገሌ አገር የሚገኝ ከቅዱስ ሚካኤል ቤተ ክርስቲያን የተበደርኩት ገንዘብ ነው የሚል ጽሑፍ ተጽፎበት ጽፎ ከገንዘቡ ጋር አብሮ በሳጥኑ ቆለፈና ቅዱስ ሚካኤል ሆይ ይህን ወርቅ ለቤተ ክርስቲያን ታደርስልኝ ዘንድ እለምንሃለሁ። እኔ ይህን ሊፈጽም በሚችል ጸሎት ተማምኛለሁና ብሎ ከባህር ጣለው። በዚያን ጊዜ ያን ወርቅ ያለበት ሳጥን ታላቅ አሳ ዋጠው። በዚያች ዕለት የቤተ ክርስቲያን ጠባቂ ወደ ባህር ዳርቻ ሄዶ አሳ አስጋሪውን ወንድሜ ሆይ ለቅዱስ ሚካኤል በዓል እንግዳ መቀበያ የሆነኝ ዘንድ አሳጥምድልኝ አለው። ያጠምድለትም ዘንድ ተዋዋሉ። ከዚያም አሳ አስጋሪው መረቡን ወደ ባህር በጣለ ጊዜ የአወርቁን የዋጠ ትልቅ አሳ ተያዘለትና ለቤተ ክርስቲያኑ ጠባቂ ሰጠው። የቤተ ክርስቲያን ጠባቂው አሳውን ወስዶ ለኤጲስቆጶሱ ሰጠውና የአሳ ሆድ በተሰነጠቀ ጊዜ ያወርቅና ደብዳቤው ተገኘ። ኤጲስቆጶሱም የደብዳቤውን አንብቦ ወርቁን ከተረከበ በኋላ ይህን ምስጢር ለማንም ሳይናገር ደብቆ አቆየው። ከብዙ ዘመን በኋላ ያ ሰው ከንግዱ ተመልሶ ወደ አገሩ ገብቶ ሳለ ከለታት አንድ ቀን ኤጲስቆጶሱ አገኘውና እና ትነግድበት ዘንድ የተበደርከውን ያን የቤተ ክርስቲያን ገንዘብ ስለምንድን ነው ያልሰጠኝ? ሲል ጠየቀው። እሱም አቤቱ አቤቱ እግዚአብሔር ሕያው ነው፣ የቅዱስ ሚካኤል ጸሎት ምስክሪ ነው። ያን የቤተ ክርስቲያን ገንዘብና የደብዳቤም ጨምሬ በሳጥኑ ቆልፌ ለቅዱስ ሚካኤል ቤተ ክርስቲያን እንዲያደርስልኝ የሚካኤል ፈጣሪ አምኜ ከባህር ጥየዋለው ገንዘቡ የራሱ ነውና አለው። ኤጲስቆጶሱም ይህን የሆነውን የሆነበት ወሩና ዕለቱ ሰዓቱን መቼ ነበር በማለት መረመረው። ሰውየውን በትክክል ከአስረዳው በኋላ ነገሩ እውነት መሆኑን አውቆ ኤጲስቆጶሱ ለዚህ ሰውዬ የሰገረለት እግዚአብሔርንና ቅዱስ ሚካኤልንም አመሰገነ። እንዲሁም ኤጲስቆጶሱ ሰውየው ይቅርታን በመጠየቅ አንተስ መንፈስ ቅዱስ ያደረብህና እግዚአብሔርን የምትፈራ እውነተኛ ሰው ነህ፣ አሁንም በጸሎትህ ታስበኝ ዘንድ እለምንሃለሁ አለው። ከዚህም በኋላ ሁለቱም ወደ ቅዱስ ሚካኤል ቤተ ክርስቲያን በፍቅር አንድነት ሄደው አጥንትን የሚያለመልም ከወይን መጠጥ ይልቅ እጅግ የሚጣፍጥ ስለሚሆን እጅግ ግሩምና ድንቅ የሆነ ታምራቱንና ገናናነቱን ለሕዝቡ ሁሉ ነገሩ። ልመናው አማላጅነቱ እንደ አጥር እንደ ቅጽ ሆኖ ይጠብቀን፣ ከጠላታችን ከሰይጣን ወጥመድ ያድነን፣ ስህተትንም ሁሉ ያስወግድልን፣ ቂም በቀልን ከልቦናችን ያርቅልን፣ ጣፋጭነት ያለው የህይወት ፍሬ አፍርተን እንድንገኝ አብቃን፣ ያድርገን። ለዘለዓለሙ አሚን። የተወደዳችሁ አባቶቼና ወንድሞቼ ሆይ ልብ አድርጋችሁ ስሙ። ይህን ታምረ ሚካኤል የጻፍነው በኋለኛው ዘመን በእግዚአብሔር ፊት ስንቁም እንዳናፍርና በእሱ ዘንድ ባለሟልነትን አገኝተን በመንግሥተ ሰማያትን በክብር ተጌጠን በደስታ እንኖር ዘንድ በማሰብ ነው። እንዲሁም እግዚአብሔር ፍጹም ይቅርታውና ቸርነቱን እንዲያድለን የእውነት አማላጃችን ቅዱስ ሚካኤል ወደኛ ልኮልን ከእሱ ጋር ለመተዋወቅ እንድንችል ነው። ዳግመኛ የቤተ ክርስቲያን ልጆች የምንሆን እኛን በፍቅር ወደ እሱ እንዲስበንና ጠላታችን ሰይጣንና እና አይናችን እያየ በፊታችን ቀጥቅጦ ያጠፋልን ዘንድ አሁንም ባህረ ሳትን በክንፉ የቀዘፈ እንዲያሻግርንና ማኑኤል የሚያወርሰንን ክብር ወዳለበት አለበት ጽርሃ መንግስተ ሰማያት ያገባን ዘንድ በገሃነም ካለው መልካም የአትክልት ፍሬ ይመግበን ዘንድ ይህን ቃል የሰማነውን ሁላችን የምሕረት ቃል ያሰማን ዘንድ ነው። እስከ ዘላለሙ አሜን። ልመናው ክብሩ ለዘላለሙ በኛ ላይ ይደርብንና የመላኩ ሁሉ አለቃ የሚሆን ቅዱስ ሚካኤል ያደረገው ተአምር ይህ ነው። የእግዚአብሔር የአምላካችን የጥበቡ ምላት፣ የተአምራቱን ብዛት ቀጥሎ እንደሚከተለው እንሰማለን። እግዚአብሔር በፍጹም ልቦናው የሚወድ ትእዛዙንም የሚፈጽም አንድ ሰው ነበረ። አንድ ሰው ነገረኝ እንዲህም አለኝ አለ የክርስትና እምነት ያለው ሰው የመላእክት የነቢያት ወይም የሐዋርያት የጻድቃንን የሰማዕታትንም ቢሆን መታሰቢያቸውን ቢያደርግ በእውነት እግዚአብሔር ይምረዋል ብሎ ጠየቀ። አሁን ይምረዋል መልአኩም መልሶ አንተ ሰው ለመላእክት ምን ያህል ስልጣን እንደተሰጣቸው ላስረዳህ አለኝ። ከደቂቃ አዳም ወገን ሰውነቱ በኃጢአት የረከሰ አንድ ሰው ነበረ። ያ ሰው ከተወለደበት ቀን ጀምሮ ከተንኮልና ከክፋት በስተቀር አንዳችን በጎ ስራ ሰርቶ አያውቅም። ነገር ግን አንድ ዓላማ ብቻ ነበረው፣ ይኸውም በየወሩ ቅዱስ ሚካኤል በዓል ማክበር፣ ዝክሩን እየዘከረ ለነዳያን ማብራት ማጠጣት ነበር። ከጊዜ በኋላ ግን ያ ሰው ሞተና አጋንንት ይህች ነፍስ የእኛ ናት በማለት ሲደነፉ ሚካኤል ግን የኔናት እያለ ይከራከር ነበረ። እንዲሁም የኔናት የኔናት በመባባል ከጌታ ዙፋን ፊት ስለቀረቡ ጌታ በአራቱ አማራጮች ነገሮች አቀረበላቸው። ሚካኤል ወስዶ ይደብቀውና እናንተም ግን ፈልጋችሁ ብታገኙት ውሰዱት፣ ወይም እናንተ ወስዳችሁ ሸሽጉት፣ ሚካኤል ፈልጎ ካገኘው ይውሰደው። ከእነዚህ አንዳቸውን ምረጡ አላቸው። እነሱ ግን ሚካኤል ወስዶ ከመንበረ መለኮት ቢሸሽገው ምን ለማድረግ እንችላለን? እያሉ በሀሳብ ጭንቅ ተዋጡ። ከብዙ ሀሳብ መለዋወጥ በኋላ እኛ እንሰውረዋለን፣ እንሸሽገዋለን ብለው ያን ሰው እመቀ እመቃት አውርደው የገሃነመ እሳት አዝዋሪት ባለበት ጥልቅ ባህር ውስጥ ደበቁት ወረወሩትና፣ እንግዲህ ሚካኤል ፈልጎ ያገኘው ተባባሉ። ከዚህም በኋላ ቅዱስ ሚካኤል እነዚያን አጋንንት ከዚህ ቦታ አካባቢ ዘወር በሉ አላቸውና ወደ ሲኦል ገብቶ መፈለግና መበርበር ጀመረ። ነገር ግን የሚፈልገውን አላገኘውም ነበር። በአንድ ክንፉ ሰባት እልፍ ነፍሳት አወጣ። በሁለተኛውም ክንፉ እንዲሁ አወጣ። በሶስተኛውም አወጣ። በመደጋገምም በብዙ ሺህ የሚቆጠሩ ነፍሳትን አወጣ። ሆኖም ሊያገኘው አልቻለም። በዚህ ሰው ምክንያት ያወጣቸው ነፍሳት ቁጥራቸው ሰባት ሺህ አምስት መቶ አርባ ደረሰ። ከነዚህም ውስጥ ያልተጠመቁ አረመኔዎች ይገኙባቸው ነበር። ያን ጊዜ የሰማይ መላእክት ሁሉ ይህስ እጅግ በጣም አስደናቂ ነገር ነው አሉ። ጌታችን በወንጌል ያመነ የተጠመቀ ይድናል፣ ያላመነ ያልተጠመቀ ግን ይፈረድበታል ይላል። እንግዲህ እሊህ ሰዎች እንዴት ሊድኑ ቻሉ? አንተ የሰው ልጅ እሊህ አረማውያን የዳኑበትን ሳይጠመቁ ገነት የገቡበትን ምክንያት ሰምተህና አይተህ ተገንዝበህ ንገረን ተብሎ ቢጠየቅ ቅዱስ ሚካኤል ስላጠመቃቸው ገነት ሊገቡ ችለዋል፣ ብርሃንን ሊጎናጸፉ በቅተዋል ሲል መለሰ። አባ ዘሚካኤል በነገሩ ተደንቆ አማኑኤል ሁሉን ማድረግ ይቻለዋል አለ። ዳግመኛም ያ ሰው ስለ ሰው ልጆች በማድነቅ በመላእክት፣ በነቢያት፣ በሐዋርያት፣ በጻድቃን፣ በሰማይታት ስም በጎ ስራ የሰሩ እያንዳንዳቸው ከቶ ዋጋቸውን አያጡም ብሎ ተናገረ። የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ ይህን ሰው ከገሃነመ እሳት እንዳዳንከው እኔን አገልጋይህን እገሌን በዚህ ዓለም በሚመጣውን ዓለም አድነኝ። አሜን። በአብ በወል በመንፈስ ቅዱስ ስም አምነን በስም በአካል በባህሪው በህልውና በአገዛዝ አንድ አምላክ በማለት እያመን ጥቅምት በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ የቅዱስ ሚካኤል በዓል የሚከበርበት ቀን መሆኑን እንናገራለን። በዛሬው ቀን እግዚአብሔር ነቢዩ ሳሙኤል በቤተ መቅደስ ሳለ በቂስ ልጅ በሳኦል ፋንታ በእስራኤል ላይ ዳዊትን ቀብቶ ያነክሰው ዘንድ በቤተልሔም የሚኖር የዳዊት አባት ወደ እሴይ ቤት ልኮታል። ያን ጊዜም ነቢዩ ሳሙኤል ነገስታቱን ተቀብተው የሚነክሱበትን ቅባ መንግስትን ይዞ ወደ እሴይ ዘንድ በደረሰ ጊዜ ልጆችህን ሁሉ አቅርብልኝ፣ ከልጆችህ መካከል ቅባ መንግስትን ቀብቼ በእስራኤል ላይ አነክሰው ዘንድ የእግዚአብሔር መልአክ አዞኛልና አለው። እሴይም ይህን ቃል ከሳሙኤል አንደበት በሰማ ጊዜ እሺ በጎ ብሎ ከዳዊት በስተቀር ልጆችን በሙሉ አቀረበለት። እሱ ዳዊት በእርሻው መካከል በጎቹን ይጠብቅ ነበርና። ከዚያም በኋላ በእሴ ልጆች በእያንዳንዳቸው ራስ ላይ ቅባ መንግስቱን እያፈሰሰ ቀብቶ ሊያነክስ ቢሞክር የእግዚአብሔር ፈቃድ ሳይሆን ስለቀረ ሳሙኤል እሴን ከልጆችን መካከል የቀረ የለምን ሲል ጠየቀው። እሴም ከወንድሞች ሁሉ የሚያንስ ታላሽ ብላቴና አለ፣ እሱም በበጎች መሰማሪያ በጎችን ሊጠብቅ ይገኛል አለው። ሳሙኤልም ፈጥና አምጣልኝ ስላለው ስላለው ያን ጊዜም ፈጥና መጣለት እና በእግዚአብሔር ስለተመረጠ ቅባ መንግስቱን ቀብቶ በእስራኤል ላይ ያነገሰው። ዳግመኛም በዛሬ ዕለት እግዚአብሔር ቅዱስ ሚካኤልን ወደ ዳዊት ልኮለት ኃይል ሰጥቶ እየተረዳው የራአይታዊና የኢሎፋዊ ወገን የሚሆን ጎልያድን ገድሎ የእስራኤልን ልጆች ከጠላታቸው እጅ ያዳነበት ቀን ነው። ስለዚህም የቤተ ክርስቲያን መምህራን የቅዱስ ሚካኤል በዓሉን በየወሩ እንድናከብርና መታሰቢያውን እንድናደርግ አዘዙን፣ ስርዓትም ሰሩልን። የቅዱስ ሚካኤል ልመናውና አማላጅነቱ በረከቱ ከወዳጁ ከእገሌ ጋር እንዲሁም በዚህች በእናታችን ቅድስት ቤተ ክርስቲያን ተሰብስበን የዚህን ድርሳን ቃል በምንሰማው በሁላችን ላይ ለዘላለም አድሮብን ይኑር፣ አሜን። በማያቋርጥ ቃል ለሀጣን ምሕረትን የምታበስር የምታበስር ገነታዊ ኦፈ ጽባህ ላንተ ሰላም ላለው ሚካኤል ሆይ በስንፍና የጣዕም እንደሌለው ጨው እንዳልጣል ወይም አፍርቶ እንደረገፈ አበባ ከክብሬ እንዳልዋረድ በክንፈህ አቅፈህ ደገፈ ያዘኝ፣ ጠብቀኝ። ከበጋ ለጥቆ የክረምትን ወራት የሰራህልንና ወደ ዘመነ በልግ መሸጋገሪያ ወርሃ ጽጌን ወሰን ያደረክልን አምላካችን ሆይ በዚህ በዘመናችን ባለው ወርሃ ክረምት ፍሬ ሳናስገኝ በቅጠል ብቻ ሳለን ሽሽታችን እንዳይሆን እንዳንጠወልግ እንማልድሃለን። የክረምትን ወራት አልፎና ዝናብም ከዘነመ ሲያቋርጥ ዝናብም ከመዝነም ሲያቋርጥ የዱር አበባዎች አሸብርቀው በታዩ ጊዜ ከሚጣፍጥ የምግባር ፍሬ ጋር የሃይማኖት ሽቶን እናከማች ዘንድ ለስራቸው ትጉሃን ለሆኑ እንደ ንቢቱና ገብረ ጉንዳን ለምስጋና የተጋን አድርገን በእግዚአብሔር ቸርነትና በቅዱስ ሚካኤል ጸሎት ይህ ድርሳነ ሚካኤል ተፈጸመ። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አሜን